መድኃኒነ መጻ ወሃመ ወተሰቅለ ወሞተ በእንቲአነ ወአድሃነነ። እኛን ሁላችንን ያድነን ዘንድ ክርስቶስ መድኃኒታችን ሰው ሆኖ መከራን ተቀበለ፣ ታመመ፣ ተሰቀለ፣ ሞተ። አሁንም በመከራው መከራችንን፣ በሞቱ ሞታችንን፣ በቁስሉ ኃጢአታችንን ይፈውስልን። አምላኬ እግዚአብሔር እግዚአብሔር አምላኬ በሕማሙ ምን አደረገልኝ? በዕለተ ዓርብ ስንል ዛሬ ዓርብ ናትና በመስቀሉ ምን አደረገልኝ? በሞቱስ ምን አደረገልኝ? ይህንን የምንመለከትበት ዕለት ነው። አምላካችን እግዚአብሔር ከክፉ ነገር ሁሉ ይሰውረን፣ በረድኤቱም አይለየን እንግዲህ ሕማማትን ስናስብ ከእሁድ ከሰዓት በኋላ ጀምሮ እስተ ዓርብ ምሽት ድረስ ይታሰባል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአዳም በገባው ቃል ኪዳን፣ ለይህዋንም በገባው ቃል ኪዳን መሠረት ያድነን ዘንድ ወደደ። በምግብ የገባውን ዲያብሎስ በጾም ያወጣ ዘንድ ጾመ። የዛፍ ቅጠል በልተው አዳምና ሔዋን ቢሞቱ በእንጨት ላይ ሊሰቀልላቸው ወደደ። አዎ እርሱ ስለ ሁላችን በጸሐፍት በፈሪሳውያን እጅ አልፎ ተሰጠ። ሐሙስ ሌሊቱን ሙሉ ሲገርፉት ስድስት ሺህ ስድስት መቶ ስልሳ ስድስት ጊዜ በግርፋት መከራን ተቀብሎ ጠዋት በሦስት ሰዓት በገዢው ፊት አቆሙት። በዚች በዕለተ ዓርብ አንድ ጊዜ ወደ ሐና አንድ ጊዜ ወደ ቀያፋ፣ ወደ ሊቀ ካህናቱ ሲያንገላቱት፣ ወደ ገዢዎቹ ደግሞ አምጥተው አንድ ጊዜ ወደ ሄሮድስ፣ አንድ ጊዜ ወደ ጲላጦስ ሲያደርጉት ቅዱስ ማቴዎስ በወንጌሉ እንደሚነግረን ምዕራፍ 27 ቁጥር 11 ላይ ኢየሱስም በገዥው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህን ብሎ ጠየቀው። ኢየሱስም አንተ ትላለህ አለው። የካህናት አለቆችም በሽማግሎችም ሁሉም ከልጅ እስከ ታዋቂ ድረስ ሲከሱት፣ መድኃኔዓለም ኢየሱስ ክርስቶስ ምንም አልመለሰም። በዚያን ጊዜ ጲላጦስ ስንት ያህል ሰዎች እነዚህ ሁሉ እንደሚመሰክሩብህ አትሰማምን? አለው። ገዢው ጲላጦስ እጅግ እስከሚደነቅ ድረስ መድኃኒታችን ኢየሱስ ክርስቶስ አንዲት ቃል እንኳ አልመለሰለትም። እኛን ለማዳን የመጣው አምላካችን ኢየሱስ ክርስቶስ ዝም አለ። መከራን ተቀበለ። ጊዜ ሰለስቱ ሰዓት አሃዝዎ ለኢየሱስ ወወሰድዎ ይስቅልዎ። ሦስት ሰዓት በሆነ ጊዜ ኢየሱስን ይዘው ይሰቅሉት ዘንድ ወሰዱት። በዚያ በዓል ሕዝቡ የወደዱትን አንድ እስረኛ ሊፈታላቸው ሁልጊዜ ልማድ ስለነበራቸው ጲላጦስ ድንገት ብሎ እነሆ ምንም በደል ስላላገኘበት ኃጢአትም ስላላገኘበት፣ ልማድ አላችሁና ለበዓል ማን ልልቀቅላችሁ? አላቸው። አምላኬ ኢየሱስ ለእኔ ሲል በምድራውያን ገዢዎች ፊት ቆመ። እኔ በእሱ ፊት እንድቆምለት እኔ መከሰስ የሚገባኝን እነሆ መገረፍ የሚገባኝን ግርፋቴን ወስዶ ክሴን ወስዶ እሱ ስለ እኔ ቆመ። ማንን ልፍታላቸው? ህዝቡም በአንድ ድምፅ ጮሁ። በርባን የሚባል ወንበዴ ገዳይ ነበረ። እሱ ይፈታ፣ ኢየሱስን ግን ስቀለው ብለው ሁሉም በአንድ ድምፅ ጮሁ። ጲላጦስም አዘነ ገርፈውት ይለቁታል ብሎ እንሆ አርባ ግርፋት አዞ እነሱ ግን ብዙ ሺህ ግርፋቶችን ገርፈው አሁን ደግሞ ይሰቀል ባሉ ሰዓት እጁን ታጥቦ እኔ ከዚህ ሰው ደም ንጹህ ነኝ አለ። በቤተ ክርስቲያናችን የሚታወቅ አንድ ቅዱስ አባት አለ። የአባት ስምዖን ዘአምድ ይባላል። ይህ ስምዖን ዘአምድ የጸለየው ጸሎት አለ። ይህንን ጸሎት ከዚህ ቀጥሎ እለዋለሁ። እናንተም ባላችሁበት ቦታ ይህንን የስምዖንን ጸሎት አብራችሁ በሉት፣ በልባችሁ አስቡት፣ በህሊናችሁ ቅረጹት። ወደ ሊቀ ካህናቱ ግቢ አስረው የወሰዱ ጌታ ኢየሱስ ክርስቶስ ሆይ ማሀያዊት ወደ ሆነች አጸድህ ድረስ አስረሳበኝ። ጌታ ኢየሱስ ክርስቶስ ሆይ ጥልቆችንና ከፍተኞችን ፍጥረታትን በቃልህ አስረህ ያጸናህ ይህን ዓለም ጠላ ዘንድ በፍቅርህ እሰረኝ። የቅዱሳን ቅዱስ ሆይ በአንተ ንጹሕ ሆን ዘንድ የተቀደሰውን ሰማያዊ ዓለም እንድከተል አድርገኝ። ጌታዬ ኢየሱስ ክርስቶስ ሆይ ከግንድ ጋር እንደታሰርክ በፍቅርህ ሰረኝ። ልቦናዬንም በፍቅርህ እሳትነት አሙቀው። ትከሻዎቼንም ከዓለማዊ ፍላጎት ማሰሪያ ሁሉ ፍታቸው፣ ወደ አንተ ደርስ ዘንድ ለእኔ የድህነት ኃይሉ ነኝ። ጌታዬ ኢየሱስ ክርስቶስ ሆይ አዳምን ከሞት ማሰሪያ ፈተህ ታድነው ዘንድ እንደ ታሰርህ ከዚህ ዓለም ፍቅር ማሰሪያ ፍታኝ፣ በዘላለማዊ ፍቅርህ ሰረኝ። በጲላጦስ ፊት የቆምህ ጌታዬ ኢየሱስ ክርስቶስ ሆይ ያለ ነውር በፊት አቁመኝ፣ አንተ ህያ በባህሪ ንጹሐ ባህሪ ነህና። ጌታዬ ኢየሱስ ክርስቶስ ሆይ ይፈረድብ ዘንድ በጲላጦስ ፊት ቆምህ። ሱራፌልና ኪሩቤል በገናናው ጌትነት ፊት የሚሰግዱ ሲሆን ይፈረድብ ዘንድ እጅህ በሰራችው ሸክላ ፊት እንዴት ቆምህ? ለአንተ ክብር ምስጋና ለትሕትናህም ጌትነት ይሁን። ጌታ ኢየሱስ ክርስቶስ ወይ የትሕትናህን መንፈስ ስጠኝ። ይህችውም አምላክነትህ የተዋህዳት ስጋቤህ ናት። የስምዖን በረከት ይደርብን። የታሰረው ኢየሱስ ክርስቶስ የእኛን ኃጢአት ይፍታልን። ሦስት ሰዓት ላይ በገዢው ፊት አቁመው በርባንን አስፈትተው ሊሰቅሉት መድኃኔዓለም ኢየሱስ ክርስቶስን ወደ ቀራኒዮ መስቀሉን አሸክመው ወሰዱት። ሶስት ሰዓት ላይ ፍርዱን ፈርደው እስከ ሶስት ሰዓት ሙሉ መስቀሉን አሸክመው እያንገላቱ የጎልጎታን የራስ ቅል ስፍራ የተባለውን ተራራ አውጥተው በስድስት ሰዓት መድኃኒታችን ኢየሱስ ክርስቶስን በቀራኒዮ አደባባይ በእፀ መስቀል በሁለት ወንበዴዎች መካከል ሰቀሉት። ጊዜ የስድስቱ ሰዓት ሰቀልዎ ለኢየሱስ ማእከለ ክልኤ ፈያት። ስድስት ሰዓት በሆነ ጊዜ የካህናት አለቆች ጌታ ኢየሱስን በሁለት ወንበዴዎች መካከል ሰቀሉት። አምላኬ ለእኔ ምን አደረገልኝ? ሕይወቱን ሰጠልኝ። በስድስት ሰዓት ተሰቀለልኝ። እጆቹን ለሕማም ዘረጋልኝ። ስለ እኔ ሾህ አክሊል ደፋ። ስለ እኔ ልብሱን ገፈው ቀይ ሐር አልብሰው እንሆ አንገላተው በቀራኒው አደባባይ ላይ ሰቀሉት። አእምሮ ለቦ የሌላቸው አይሁድ በስድስት ሰዓት ልብሱን ገፈው በመስቀሉ ላይ ባረጉት ጊዜ እነሱ ልብሱን በገፈፉት ሰዓት አእምሮ ለቦ የሌላቸው ፀሐይ ጨረቃ ከዋክብት የአምላካችን እርቃን አይታይም ብለው ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ። ሰባቱ ተአምራት ተከሰቱ። ምድር ተንቀጠቀጠች፣ አእባን ተፈተቱ፣ መቃብራት ተከፈቱ፣ የቤተ መቅደስ መጋረጃ ለሁለት ተቀደደ። ለካ ኃጢአታችንን ሊያስወግድ መንገድ በቀራንዮ አደባባይ ላይ እጆቹን የዘረጋው ፀሐይ የምትታዘዝለት ጨረቃ የምትሰማው ከዋክብት የሚሰግዱለት ምድር የምትንቀጠቀጥለት አለታት የሚፈተቱለት እነሆ አሕዛብ ሁሉ የሚገዙለት አሕዛብን ሁሉ በገንቦ ውስጥ እንዳለች ትንሽ ጠብታ የሚያይ በሚዛን ላይ እንዳለች ትንሽ ትቢያ የሚመለከት ለካ እርሱ ሰማዩን የዘረጋው ምድሩን የመሰረተው ኃያሉ አምላክ ነው። በዚህ ሰዓት እነሆ ፀሐይ ብርሃኗን ከልክላ ስጨልምን ጨረቃ ደም ስትመ ከዋክብት ሲረግፉ የዛን ጊዜ እነሆ በታላቅ ኃይልና ግርማ ዓለም ሁሉ በሚናወጥበት ሰዓት ሰባቱ ተአምራት ተደረጉ። የዛን ጊዜ ይላል ወንጌላዊው ሲናገር ከቀኑ ስድስት ሰዓት ጌታችንን በሰቀሉት ሰዓት ነፍሱ ውስጥ ከምትወጣበት እስከ ዘጠኝ ሰዓት ድረስ ዓለም በጠቅላላ በጨለማ ተዋጠ። ወንጌላዊው እንደሚነግረን በማቴዎስ ወንጌል ምዕራፍ 27 ቁጥር 45 ላይ ከ6 ሰዓት ጀምሮ እስከ 9 ሰዓት በምድር ሁሉ ላይ ጨለማ ሆነ። አዎ ጨለማ ሆነ። ከዛ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ድምጹን አሰማ። በ9 ሰዓት ላይ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ድምፅ ጮኸ። በመስቀሉ ላይ ሰባት ቃላትን ተናግሯል። አንዱ ይሄ ነው። የዚህም ትርጉም አምላኬ፣ አምላኬ ስለምን ታውከኝ ማለት ነው። በዛ ጊዜ ከቆሙት ሰዎች ሰምተው ይህስ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ ሰፍነ ጊዞ ሆምጣጥ የሞላበት በዛ ሰዓት እንሆ፣ አምላኬ፣ አምላኬ ለምን ተውከኝ ባለ ሰዓት ሰይጣን ዲያብሎስ ለካ አምላክ አደለም አለ፣ እኔስ አምላክ መስሎኝ አለ፣ ለካ አምላክ አደለም አለ። እነሆ ወደ እሱም ቀርቦ እንደለመደ ነፍሱን ከሥጋው ሊለይህ እነሆ በቀረበ በዛን ጊዜ መድኃኒታችን ኢየሱስ ክርስቶስ በእሳት ዛንጀር አንጠልጥሎ ሰቀለሁ። አምላኬ አምላኬ ለምን ተውከኝ ኤሎሄ፣ ኤሎሄ አላማ ሰበቅታኒ ባለ ጊዜ ኤልያስ ያለመስሏቸው ተታለዋል። ያ በቀራንዮ ላይ ያለው እኮ ሰማይን የፈጠረው ነው። ያ በቀራንዮ ላይ ያለው እኮ ዓለምን የዘረጋው ነው። ያ በቀራንዮ በመስቀል ላይ የተሰቀለው የድንግል ልጅ እሱ የአብ ልጅ ነው። እሱ ያ በቀራንዮ መስቀል ላይ እጆቹን ለሕማም ዘርግቶ አንገቱን ራሱን ዘንበል ያደረገው እኮ ለእኔ ለኃጢአተኛው ለእኔ ለበደለኛው ለእኔ ለረከስኩት ለእኔ ለቆሸሽኩት ለእኔ የሞትን ዛፍ ለቀጠፍ ለእኔ ለኔ ገነትን ትቼ ለተሰደርኩት እኔ በምድረፍ አይድለ ወደኩት ለኔ ነበረ እንጂ እሱኮ አምላክ ነው አምላክ የአማልክት አምላክ እሱኮ ጌታ ነው የጌቶች ጌታ እሱኮ ንጉስ ነው የነገስታት ንጉስ እሱኮ ሀያል ነው የሀያላን ሀያል ዛሬም ብዙዎች አላወቁትም ያን ጊዜ ሴጣን አላወቀም ቀረበ በእሳት ዛንጀር ሰቀለው ይላል ከዛ በኋላ አዳምን ካሳውን ተቀበለው የሰው ልጆች ሁሉ ነፃ ወጡ ጊዜ ተሰዓቱ ሰዓት ጸርሃ ኢየሱስ በቃሉ ወይቤ ኤሎሄ ኤሎሄ። በዘጠኝ ሰዓት ጌታ ኢየሱስ ቃሉናም ሰምቶ ኤሎሄ ኤሎሄ አለ። የዛን ጊዜ እንዳልኳችሁ፣ አዎ ሰይጣን ቀረበ። በዛን ሰዓት ግን ኢየሱስ ነፍሱን ሰጠ። ጊዜ ተሰዓቱ ሰዓት አጽነነ ርእሶ ኢየሱስ ወይቤ ተፈጸመ ሁሉ። የዛን ጊዜ መድኃኒታችን ኢየሱስ ክርስቶስ እነሆ ሁሉ ተፈጸመ አለ። ጊዜ የተሰዓቱ ሰዓት በዘጠኝ ሰዓት ገዓረ ኢየሱስ በቃሉ ወወጻት መንፈሱ ሶቤሃ፣ በዚያን ጊዜ በዘጠኝ ሰዓት ኢየሱስ ቃሉን አሰምቶ ጮኸ። ያን ጊዜም ነፍሱ ከስጋው ተለየች። የዛን ጊዜ እንደገና እነሆ ብርሃናት ተመለሱ። ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ምን አደረገልኝ? ስለ እኔ ተሰቀለልኝ፣ ስለ እኔ ተቸነከረልኝ፣ ስለ እኔ የሾህ አክሊል ደፋ ስለ እኔ ነፍሱን ሰጠ። አምላኬ መድኃኒቴ ኢየሱስ ክርስቶስ ስለ እኔ ነፍሱን ተወ። ያን ሆምጣጤ ተፋው፣ ኃጢአትን ትፏት ሲል ነው። በሕይወታችን ዛሬ ይህ ነው መንግስተ ሰማያት ሊያገባን የተዘጋጀው የአምላካችን የማዳን ተግባር። በዚያን ጊዜ ዮሴፍ፣ የአርማቲያው ዮሴፍ ከኒቆዲሞስ ጋር መጡ። ወደ ጲላጦስም ገብቶ ነፍሱ ወጥታለች እነሆ ወደ መቃብር እንቀብረው ዘንድ ስጋውን ስጠን ፍቀድልን ብሎ ለመነ። ጲላቶስም ፈቀደ ወስደውም በአዲስ መቃብር ቀበሩት በመሸ ጊዜ ይላል ማቴዎስ በ27 57 እንደጻፈው ዮሴፍ የተባለው ባለጸጋ ሰው ከአርማቴያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር ነበረ። ይኸውም ወደ ጲላጦስ ገርቦ ቀርቦ የኢየሱስን ሥጋ ለመነው። ጲላጦስም እንዲሰጡ ታዘዘ። ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው። ከአለት በወቀረው በአዲሱ መቃብር ከኒቀዱ መስጋር በመሆን ቅዱስ እግዚአብሔር ቅዱስ ሃያል ቅዱስ ሕያው ዘኢይመውት ቅዱስ እግዚአብሔር ቅዱስ ሃያል ቅዱስያው የማትሞት ብለው እነሆ ገንዘው በአዲሱ መቃብር ቀበሩት። በመቃብሩ ደጃፍ ታላይ ድንጋይ አንከባለው ከደኑት። ጲላጦስም በማህተም ዘጋው። አምላኬ ኢየሱስ ክርስቶስ ስለ እኔ ነፍሱን ሰጠ። አንተ አምላኬ ሆይ በመቸንከርህ በቁስልህ በደምህ በግርፋትህ በሞትህ በስቅለትህ ኃጢአቴን ወሰርክልኝ። ምከፍልህ ምንም የለም። ቀድሞም ምንም ሳልከፍልህ አንተ ወቸርነት አረክልኝ። አሁንም ያቸርነትህ ከመከራ ስጋ ከመከራ ነፍስ ይሰውረኝ አምላኬ ለኔ ነፍስህን ሰጠህልኝ፣ በደምህ ገዛኸኝ፣ ልዩ በሆነ ዋጋ በደምህ። የእናትህ እንባ፣ የዮሐንስ ለቅሶ፣ ያንተ ስቅለት እኔ ልጅህን ከኀጢአት ያውጣኝ። አሚን ጌታይ ለዘላ ዓለም